ሰላም ጤና ይስጥልኝ ውድ ተመልካቾቼ። ዛሬ ውጤታማ የአጠናን ዘዴዎችን ይዤላችሁ ቀርቤያለሁ። በትምህርት ሕይወታችሁ ስኬታማ ለመሆን እነዚህ ነጥቦች ተግባራዊ ያድርጉ። አንደኛው ፍቅርና፣ አዎንታዊ አመለካከት ሊኖረን ይገባል። በመጀመሪያ ለምንማረው ትምህርት ፍቅርና ፍላጎት እንዲኖረን ማድረግ አለብን። ምክንያቱም ፍቅርና ፍላጎት ካለን ለመማር ዝግጁ እንሆናለን። ለመምህራን ያለን አመለካከትም አዎንታዊ መሆን ይገባል። መምህራን ስናከብር፣ ስናደንቅ ከነሱ ጋር መልካም ግንኙነት እንፈጥራለን። እነዚህን ቁልፍ ነገሮች በትክክል ከተገበን በትምህርታችን ውጤታ ስኬታማ ለመሆን የመጀመሪያውን እርምጃ ጀመርነው ማለት ነው። ሁለተኛው በክፍል ውስጥ ትኩረት ማድረግ። ክፍል ውስጥ የሚሰጠውን ትምህርት በሚገባ በማስታወሻ ይዞ ከልብ መከታተል አለብን ማለት ነው። ከአቅም በላይ በሆነ ችግር ካልሆነ በስተቀር ከክፍል ፈጽሞ መቅረት የለብንም። ሶስተኛው ከእሱ ጋር ተያይዞ ተደጋጋሚ መቅረት ትምህርቱን እንዳንረዳ ያደርገናል። እንዲሁም ደግሞ ለመምህራን መጥፎ አመለካከት ይፈጥራል። ሶስተኛው ማጣቀሻ መጽሐፍትና ማስታወሻዎችን መያዝ። ተጨማሪ ማጣቀሻ መጽሐፍትን ማንበብና መምህራን ከሚሰጡን ትምህርት ጋር እያዋህን የራ ራሳችንን ማስታወሻ ማዘጋጀት አለብን። ማስታወሻ ማዘጋጀት ካልቻልን ማስታወሻ በጥንቃቄ ከሚይዙ ተማሪዎች ልምድ መቅሰም እና እርዳታ መጠየቅ አለብን። ምርጥ ማስታወሻ አጥንቱን ከስጋው ለይቶ ዋና ዋና ነጥቦችን ብቻ የያዘና ግልጽ መሆን አለበት። አራት የመምህራን የማስተማር ስልትና የፈተና አወጣጥ የመምህራን የማስተማር ስልት የትኩረት አቅጣጫ እና የፈተና አወጣጥ ዝንባሌ መገመት አለብን የት ላይ የበለጠ ትኩረት መስጠት እንደሚፈልጉ ማወቅ ለፈተና ዝግጁ እንድንሆን ይረዳናል ማለት ነው እነዚህ ነገሮች ከግምት ውስጥ አስገብተን የምንሄድ ከሆነ ስኬት በእጃችን ነው ማለት ነው ማጠቃለያ ሁልጊዜ የህይወታችን መሪ አስተውሎ የተሞላው እርምጃ መራመድ እንዳለብን ግምት ውስጥ ማስገባት አለብን። እነዚህን ቁልፍ ሀሳቦች ተረድታችሁ ከተገበራችሁ ስኬታማ የማትሆኑበት ምንም ምክንያት የለም። ለዛሬ ያዘጋጀሁላችሁ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።